የውባ በሽታ ኦልሞስት ጠፍቷል፣ የለም ወደሚል አስተሳሰብ የተገባም ነበረ። ይሄ ከግንዛቤ ፍሪኮንት ከማስተማር ድግግሞሽ ያን ሰው ነበር። በሽታ እንዳልጠፋ ማስገንዘብ ነበረብን። ያ መዘናጋት ያመጣው ደግሞ አንዱ ምክንያት ነው። ይሄ ተደማምሮ እንግዲህ ከግሎባል ዋርሚንጉ ወይም የዓለም ሙቀት መጨመሩ ጋር ተያይዞ በውስጥ ያለን ሲስተሙ ጤና ኤክስቴንሽን ፕሮግራም ላይ የነበረው መዳከም አንዱ ምክንያት ነው። ሌላኛው ፋክተር እንግዲህ እኛ ገል ላይ ለየት የሚያደርገው የመሰረተ ልማት ገና እየተስፋፋ የመጣበት አካባቢ ነው፣ ገና እየተሰራ ያለ ነው። ስለዚህ መሰረተ ልማት አብሮ ተያይዞ የሚመጡ ነገሮች አሉ። ለምሳሌ ቅድም እንደገለጽኩኝ የመንገድ ስራዎች፣ ግንባታዎች በብዛት አሉ። እነዚያ ቦታዎች ላይ ግንባታው ሲቋረጥ የተቆፋፈሩ ቦታዎች በብዛት አሉ። ስለዚህ ቅድም ካልኩኝ ምክንያቶች ጋር ተደማሪ ሆኑ የግሎባል ዋርሚንጉም አጠቃላይ የውባትንኛም የመራቢያ መንገዷም በጣም እየፈጠነ ከመምጣቱ ጋር ተያይዞ ምቹ ሁኔታ ፈጥሯል። ኢንፍራስትራክቸር ላይ ያለው ስለዚህ ግንባታዎች ያሉባቸው አካባቢዎች ከመንገድም ከሌሎች መሰረተ ልማቶች ጋር ተያይዞ አብሮ እየመጣ ፋክተር ነው ወይም ምክንያት ነው። ሌላው ቆሻሻ አወጋገድ ስርዓቱ በጣም ደካማ ከመሆኑ ጋር ተያይዘው በጣም በርካታ የቡና ማጠቢያ ቦታዎች የቆሻሻ አወጋገድ ስርዓታቸው ለወባትንኝ ነኝ መራቢያ ምቹ የሆኑባቸው ወረዳዎች ጭምር በብዛት ያሉበት ነው እና እነዛ እነዛ ተደማምረው ለየት ባለ መንገድ እኛ ጋር ጫና ለማሳደር ችሏል። ጫናው ከፍተኛ ነበር ከማህበራዊ አገልግሎትም አንጻር ስናየው በጤና ብቻ ሳይሆን በትምህርት ላይም በራሱ ጫና አሳድሯል። ምክንያቱም ተማሪዎች በትምህርት ቤት የመቅረት ምጣኔም ነበረው፣ ሆስፒታሎች አካባቢ ይተኙ ነበርና ጫናው የጎላ ነበር። በጤናው ሴክተር ብቻ የሚገለጽ ሳይሆን በትምህርትም፣ በግብርናም፣ በኢኮኖሚ፣ በሌሎች ኢኮኖሚ፣ በንግዱም አካባቢ ላይ ከፍተኛ ጫና ያሳደረ ወረርሽኝ ነበር። ኬሚካል እንግዲህ ለአርቪሳይዳል የምንለው እጭ መግደያው የወባ ትንኝ እጭ መግደያ እሱንም ተጠቅመናል። የቤት ለቤት ርጭትም አለ። እንግዲህ እሱ ላይ በተሟላ መንገድ ሁሉም አካባቢ ላይ ረጭተናል ባንልም እጥረቱም እንደ ሀገርም የራሱ ቻሌንጅ ቢኖረውም ግን ሌሎች የመከላከያ መንገዶችን ተጠቅመን ርጭት ደግሞ በጣም ጫና ያለባቸው ወረዳዎችን ከወረዳም ደግሞ ከወረዳዎቹ ውስጥ ከፍተኛ ጫና ያለባቸው ቀበሌዎች ደግሞ የተችሏቸው ተብሎ ተለይተው በጎጥሉ ተለይተው የኬሚካል ርጭቱ ስራ በተለይ ለአርባውን የሚገል ኬሚካል ከመርጨት አንጻር ሰፊ ስራ ሰርተናል። አጎጎበር ላይ እኛም ሰርቬይ ሰርተን ያየነው ስርጭቱ በጣም በስፋት ተሰርቷል። እንግዲህ አንድ አጎበር ለሁለት አመት አገልግሎት ይሰጣልና ከአንድ አመት በፊት የተሰራጨ አጎበርም ነበረ። ኋላም ደግሞ ጊዜው በማለቁ የተካናቸው አባበሮች አሉ። ተቋራጮች ጋር በተገቢው ተግባብተን የማፋሰስ የማዳፈን ስራ ተሰርቷል። ለአንድ አመት ለሁለት አመት የተጠራቀሙ ፍሳሾች ነበሩ። አንዱ የወባ መራቢያ ቦታችን እሱ ነበር። እነዛን ከአካባቢ ጥበቃ ጋር በመሆን እነዚህ የቡና ማጠቢያ ቦታዎችን በተገቢው በመለየት እንዲፋሰሱ እንዲዳፈኑ በማድረግ ሰፊ ስራ ሰርተናል። መድኃኒት አቅርቦት ማሻሻል ስንል እኛም የሰራነው ትልቅ ስራ አለ። እኛ የሰራነው ትልቁ ስራ መድኃኒት ማቅረቡ ብቻ ውጤት አያመጣም። መድኃኒቱ የት ነው መቅረብ ያለበት? አንደኛ በቀበሌ ደረጃ በጤና ኬላ ደረጃ መድኃኒቱን ተደራሽ ማድረግ ያስፈልጋል። አንዱ የሰራነው እሱ ነው። ምክንያቱም ቀበሌ ላይ የወባ መድኃኒቶችን ተደራሽ ካረግን ታማሚዎቹን በጊዜ ህክምና ከሰጠን የሞትና የተኝቶ ህክምና ምጣኔው ይቀንሳል። ስለዚህ በቀበሌ ደረጃ በጤና ኬላ ደረጃ ክልል ውስጥ ባሉ ጤና ኬላዎች የወባ መድኃኒት የምርመራውንና የህክምናውን ተደራሽ ማድረግ ነው ትልቁን ስራ የሰራ ነው። የወባ ጫናው በተመላላሽ በተኝቶ ህክምናና በሞት ምጣኔ ንጽጽሩን አይተናል። ንጽጽሩን ስናይ በተለይ የበሽታው ጫና 75% ቀንሷል። ከባለፉት ሰኔ አካባቢ ከነበረው 75% ቀንሷል። ይሄ በተመላላሽ ህክምና ነው። በተኝቶ ህክምና ደግሞ 82% ቀንሰናል። ተኝቶ የሚታከሙ በወባ ተኝቶ የሚታከሙ ህሙማን ቁጥር፣ በሞት ደግሞ 90% የሞት ምጣኔው ቀንሰናል። ስለዚህ ሲግኒፊካንት ለውጥ ነው ያለው ወረርሽኙ ጫና ሲያሳድር በጤና ሴክተር ብቻ ችግሩ እንደማይፈታ አምነናል። ስለዚህ ተቀናጅቶ መስራት ያስፈልጋል። መቀናጀት ስንል በዋናነት ደግሞ ህብረተሰቡን ባለቤት ማድረግ ያስፈልጋል። በዚህ ወረርሽኝ መከላከል መቆጣጠሩ ላይ አጠቃላይ የክልሉ ህዝብ ተሳታፊ መሆን አለበት። በተለይ ወባ በሽታን መከላከልና መቆጣጠር የምንችልባቸው መንገዶቹ አብዛኛዎቹ በሚባል ደረጃ በህብረተሰብ ተሳትፎ የሚሰሩ ናቸው። አንደኛው የአካባቢ ጥበቃ ስራ ላይ ህብረተሰቡ እንዲሳተፍ ከራሱ እንዲጀምር ወደ ሰፈር እንዲያለ አካባቢውን እያጸዳ ወረዳ ቀበሌውን ወረዳውን እያለ እያጸዳ እንዲሄድ በአቅሙ መስራት የሚችለውን ራሱን እንዲከላከል ሰፊ ስራ ሰርተናል። በዚህ ረገድ ከፍተኛ ድርሻ የተወጡ የጤና ኤክስቴንሽን ሰራተኞቻችን፣ የጤና ባለሙያዎቻችን አሉ። ከዚህ ከተፋሰስ ስራ ጋር ሌሎች ከውሃ ጋር ተያያዥነት ያላቸውን ስራዎች ውሃ ማቆር ሲሰሩ የወባ መከላከል ስራውን አሁሮ ጎን ለጎን እንዲሰሩ፣ የማፋሰስ የማዳፈኑን ስራ እንዲሰሩ የስራና ከተማ ልማት ኮንስትራክሽን ባለስልጣን ኮንስትራክሽን ቢሮ ግንባታቸው የቆሙባቸው አካባቢዎች ላይ ያሉ ለሲሚንቶ ማብኪያ የሚሆን ለግንባታ ስራ ምቹ እንዲሆንላቸው የቆፈሯቸው ጉድጓዶች አሉ። እነዛ ጉድጓዶች ላይ የወባ መራቢያ ማለት እነዚህ የውባትን የሚራቡበት ቦታ መሆኑን ባደረግነው አሳሳ ስለለየን እነሱም በዛ በኩል እንዲሳተፉ አድርገናል። ውባን ለመከላከል ለመቆጣጠር በጣም ኮሚትመንቱ ከፍተኛ ነበር። በቢሮ ቁጭ ብሎ ሳይሆን ቀበሌ ወርዶ በመስራት ህብረተሰብ ውስጥ ውሎ አድሮ በመስራት ለውጥ መጥቷል። እኛም በመውረዳችን እኛ የጤና ቢሮ ሁሉም አመራር ሁሉም የማናጅመንት አባላት ዞን ተከፋፍሎ በቀበሌ ደረጃ የወባ መከላከል ስራ ሰርቷል። ኮሚኒቲ ውስጥ ገብተን የኮሚኒቲውን ችግር በተገቢው አንደርስታንድ አድርገናል። ማስተማሩ ተግባቦት መፍጠሩ ጥሩ ነው። ኮሚትመንቱ በዛ ሁለክ፣ የአመራሩ የባለሙያው ኮሚትመንት ወርዶ ቀበሌ ሌቭል ላይ መስራታችን ለየት ያደርጋል። እኛ የፌዴራል ቲሙ ከመሄዱ በፊት ከአራት ከአምስት ወር በፊት ቀድመን ቀበሌ ላይ ስራ ስንሰራ ነበር።